ሰላም ጤና ይስጥልን። እንደምን ዋላችሁ? ከኬር ቮክስ አፍሪካ የጥቅምት 5 2018 ዜናዎች ይዘነላችሁ መጥተናል። ከዜናዎቹ ጋር ሮዛ ነዚፍ ነኝ። በቅድሚያም አርዕስተ ዜና፣ የጤና መድህን አባላት የህክምና አገልግሎቶችን ያለገደብ ማግኘት ይችላሉ። ባለፉት ሦስት ወራት በመዲናዋ ደንብ በመተላለፍ ቅጣት፣ ከተወረሱ ንብረቶች ሽያጭ ከ60 ሚሊዮን ብር በላይ ገቢ መደረጉ ተገለጸ። የአፍሪካ ህብረት የገጠር ሴቶችን ኑሮ ለመቀየር የጀመራቸውን ጥረቶች አጠናክሮ እንደሚቀጥል ገለጸ። የውጭ ጉዳይ ሚኒስትር ዶክተር ጊዲዮን ጢሞቴዎስ የሚኒስቴር መስሪያ ቤቱን የዲጂታላይዜሽን ስልጠና በይፋ አስጀመሩ። የዋጋ ንረትን የሚያረጋጉ አሰራሮች ተጠናክረው ይቀጥላሉ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን ትኩስ መረጃም ያገኙ። በቅድሚያ ወደ ያዝነው ዜና ስናልፍ የጤና መድህን አባላት የህክምና አገልግሎቶችን ያለገደብ ማግኘት ይችላሉ። የጤና መድህን አባላት የህክምና አገልግሎቶችን በመንግስት የጤና ተቋማት ያለገደብ ማግኘት እንደሚችሉ የአዲስ አበባ ከተማ አስተዳደር ጤና ቢሮ አስታወቀ። የአዲስ አበባ ከተማ አስተዳደር ጤና ቢሮ በማህበረሰብ አቀፍ ጤና መድህን ዙሪያ ጋዜጣዊ መግለጫ ሰጥቷል። የቢሮ ኃላፊ ዶክተር ዮሐንስ ጫላ በሰጡት መግለጫ እንደገለጹት በ2017 በጀት ዓመት 2.5 ሚሊዮን ዜጎች በጤና መድህን አገልግሎት ተጠቃሚ ሆነዋል። በ2018 በጀት ዓመት 2.75 ሚሊዮን ዜጎች ተጠቃሚ ለማድረግ ታቅዶ የተሰራ መሆኑን ገልጸዋል። በሁሉም ክፍለ ከተሞች በሚገኙ ጤና ጣቢያዎች የነባርና አዲስ አባላት ምዝገባ ከጥቅምት 1 እስከ ህዳር 30 ቀን 2018 ዓመተ ምህረት መሆኑንም አስታውቋል። የጤና መድህን አባላት ከኮስሞቲክስ ጋር የተያያዙ ህክምናዎችን ሳይጨምር ሌሎች የህክምና አገልግሎቶችን ያለምንም ገደብ በሁሉም የመንግስት የጤና ተቋማት ማግኘት እንደሚችሉም ተገልጿል። በቀጣይ ዜና ባለፉት ሶስት ወራት በመዲናዋ ደንብ በመተላለፍ ቅጣት ከተወረሱ ንብረቶች ሽያጭ ከ60 ሚሊዮን ብር በላይ ገቢ መደረጉ ተገለጸ። በአዲስ አበባ ከተማ በተያዘው በጀት ዓመት በመጀመሪያ ሩብ ዓመት ደንብ በመተላለፍ ቅጣትና ከተወረሱ ንብረቶች ጨረታ ሽያጭ ከ60 ሚሊዮን ብር በላይ ለከተማው አስተዳደር ገቢ ማድረጉን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን አስታውቋል። ባለስልጣኑ ይህን ያስታወቀው ትናንት በተካሄደው የባለስልጣን መስሪያ ቤቱ የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም የግምገማና የውይይት መድረክ ላይ ነው። በዚሁ ወቅት የመክፈቻ ንግግር ያደረጉት የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በከተማዋ የደንብ መተላለፍ በ83.8 በመቶ መቀነስ መቻሉን ገልጸዋል። አክለውም በከተማዋ የሚስተዋሉ የደንብ መተላለፎችን ከመከላከልና ከመቆጣጠር ባሻገር በሰው ተኮር ተግባራት በአቅመ ደካማ፣ በቤት እደሳት፣ በደም ልገሳ፣ በችግኝ ተከላ እና ማዕድ ማጋራት በርካታ ስራዎች በመስራት በሩብ አመቱ የበኩሉን እየተወጣ እንደሚገኝ አስገንዝበዋል። በመድረኩ በቀረበው የመጀመሪያ የሩብ አመት እቅድ አፈጻጸም ሪፖርት ከደንብ ተላላፊዎች ቅጣትና ከተወረሱ ንብረቶች ጨረታ ሽያጭ ከ60 ሚሊዮን ብር በላይ ለከተማ ገቢ በማድረግ ማድረግ ለከተማው ልማት እንዲሆን መቻሉ ተመላክቷል። በተጨማሪም የወንዝና ወንዝ ዳርቻ ብክለት ለመከላከል በትኩረት እንዲሰራ እና በካዮቹ ተጠያቂ እንዲደረጉ የቀጣይ የስራ አቅጣጫ በመስጠት መድረኩ መጠናቀቁን ከባለስልጣኑ የተገኘው መረጃ ያመላክታል። ባሳለፍነው ዓመት ባለስልጣኑ በአዲስ አበባ ከተማ ደንብ ከተላለፉ ግለሰቦች፣ የግል ድርጅቶች እና የመንግስት ተቋማት 397.6 ሚሊዮን ብር ገቢ ማድረጉንና የከተማዋ የደንብ መተላለፊያ 69.8 በመቶ መቀነሱ ይታወሳል። በሌላ ዜና የአፍሪካ ህብረት የገጠር ሴቶችን ኑሮ ለመቀየር የጀመራቸውን ጥረቶች አጠናክሮ እንደሚቀጥል ገለጸ። የአፍሪካ ህብረት የገጠር ሴቶችን ኑሮ ለመቀየር እና በአህጉሪቱ የማካካሻ ፍትሕን ለማረጋገጥ በበለጠ ቁርጠኝነት እንደሚሠራ አስታውቋል። ዓለም አቀፍ የገጠር ሴቶች ቀን በአፍሪካ ደረጃ በሀገሪቱ መዲና አዲስ አበባ ዛሬ ተከብሯል። የገጠር ሴቶችን በማካካሻ ፍትሕ አማካኝነት ማብቃት በአፍሪካ ሁሉን አቀፍና ዘላቂ ስርዓተ ምግብን ማረጋገጥ የቀኑ መሪ ሀሳብ ነው። በአከባበሩ ላይ የአፍሪካ ህብረት አመራሮች፣ የመንግስታት ተወካዮች፣ የገጠር ሴቶች አመራሮች እና ተወካዮች፣ የሲቪክ ማህበረሰብ ተቋማት፣ የዲያስፖራ ተወካዮች፣ የልማት አጋሮችና የግሉ ዘርፍ ተዋንያን ተሳትፈዋል። በቀጣይ ዜና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሚኒስቴር መስሪያ ቤቱን የዲጂታላይዜሽን ስልጠና በይፋ አስጀመሩ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተቋማዊ ማሻሻያ ጥረቶቹ አካል በሆነው በሚኒስቴሩ ስማርት ጽህፈት ቤት እና ዲጂታላይዜሽን ስራ ላይ ያተኮረ ስልጠና በይፋ አስጀምረዋል። የውጭ ጉዳይ ሚኒስቴሩ በመክፈቻ ንግግራቸው እንደገለጹት 118 ዓመታትን ያስቆጠረው ይህ ተቋም በሀገራዊና ተቋማዊ ሪፎርም አካል የሆነ ይህ ተነሳሽነት በዋናነት በሰነድና ማህደር አስተዳደር፣ በውስጥና በውጭ ግንኙነትና በደብዳቤ ልውውጥ እንዲሁም በተቀላጠፈና በቅንጅት የሚሰራ የስራ ሂደትን ጨምሮ በሶስት ቁልፍ ጉዳዮች ላይ ትኩረት ያደረገ የዲጂታላይዜሽን ስልጠና መሆኑን ገልጸዋል። ስልጠናው ለአገልግሎት አሰጣጥ ጥራት መሻሻል ለመደበኛ የስራ ሂደት እና ለሚኒስቴሩ ተግባራዊ ቀልጣፋ አጸፋ ሰጭነት ከፍተኛ አስተዋጽኦ እንደሚያበረክትም ጠቁመዋል። በሚኒስቴር መስሪያ ቤቱ የዕለት ከዕለት ተግባራት ዲጂታል የተሳለጡ ተደራሽና ቀልጣፋ እንዲሁም ደረጃቸውን የጠበቁ የአሰራር ስርዓቶችን ለመዘርጋትና የሰራተኛውን የዲጂታል ክህሎቶችን ለማዳበር ከፍተኛ ፋይዳ እንዳለውም አስገንዝበዋል። በሌላ ዜና የዋጋ ንረትን የሚያረጋጉ አሠራሮች ተጠናክረው ይቀጥላሉ። 219 የቅዳሜና እሁድ ገበያዎችን ጨምሮ በአምስት የገበያ ማዕከላት የግብርናና የኢንዱስትሪ ምርቶች አቅርቦት በበቂ ሁኔታ የማቅረቡ ሥራ ተጠናክሮ እንደሚቀጥል ተገለጸ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ እንዳሉት 219 የቅዳሜና እሁድ ገበያዎችን ጨምሮ በአምስት የገበያ ማዕከላት የዋጋ ንረትን ያረጋጋ ግብይት እየተከናወነ ነው። ለእነዚህ ገበያዎችና ማዕከላት ለግብርና እና ኢንዱስትሪ ምርት በበቂ ሁኔታ ከስርስር እያቀረቡ መሆኑንም አረጋግጠዋል። በየሳምንቱ እየወጣ ባለው የዋጋ ተመን መሰረት ግብይት እንደሚከናወን አስረድተው ከሌሎች ነጻ ገበያዎች አንጻር በቅዳሜና እሁድ እንዲሁም በአምስቱ ገበያ ማዕከላት በአማካኝ ከ20 በመቶ በላይ ቅናሽ ተደርጎ እንደሚሸጥም ተናግረዋል። በሁሉም የመዲናዋ ወረዳዎች የቅዳሜና እሁድ ገበያ መኖሩን ጠቅሰው ከፍላጎት ማደግ አንጻር በቀጣይ የቅዳሜና እሁድ ገበያዎችን የማስፋት እቅድ ተይዞ የተሰራ መሆኑን አመላክተዋል። በዚህም መሰረት አንድ የቅዳሜና እሁድ ገበያ ስፍራ ባላቸው ወረዳዎች ተጨማሪ እንዲኖር ይደረጋል ብለዋል። እነዚህ የገበያ አማራጮች በተቀመጠው አሰራር መፈጸማቸውን የሚከታተሉ ሱፐርቫይዘሮች መመደባቸውንና 1216 የግብይት ተቆጣጣሪዎች በስምሪት ላይ መሆናቸውን ጠቅሰዋል። ህገወጥ ድርጊት ሲፈጽሙ የተገኙ የቀዳሚና እሁድ ገበያ ሻጮች ከትስስር ውጪ እንደሚደረጉና በህግም ተጠያቂ እንደሚሆኑ አስገንዝበዋል። ኢትዮጵያ በአፍሪካ በሰው ሰራሽ አስተውሎት የተደገፈ የቲቢ በሽታ ምርመራ የዲጂታል ኤክስሬይ ስርዓት ተግባር ላይ ከዋሉ ቀዳሚ ሀገራት መካከል አንዷ ሆነች። መጨረሻ ወደ ያዝነው ዜና ስናልፍ ኢትዮጵያ በአፍሪካ በሰው ሰራሽ አስተውሎት የተደገፈ የቲቢ በሽታ ምርመራ የዲጂታል ኤክስሬይ ስርዓት ተግባር ላይ ከዋሉ ቀዳሚ ሀገራት መካከል አንዷ ሆነች። ኢትዮጵያ በአፍሪካ በሰው ሠራሽ አስተውሎት ኤአይ የተደገፈ አዲስ የቲቢ በሽታ መመርመሪያ የዲጂታል ኤክስሬይ ስርዓት በስራ ላይ ከዋሉ ቀዳሚ አገራት መካከል አንዷ መሆኗ ተገለጸ። የቲቢ በሽታ መመርመሪያ ስርዓቱ መስከረም 8 2018 በተካሄደው የሳምባ ነቀርሳ የስጋ ደዌና ሌሎች የሳምባ በሽታዎች አመታዊ ግምገማ ወቅት በጤና ሚኒስትር ዴኤታ ዶክተር ደረጀ ድቁማ ተመርቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱቁማ በወቅት ቱ ኢትዮጵያ ይህንን አዲስ ፈጠራ በዚህ አይል ደረጃ ተቀብላና ተግባራዊ አድርጋ የምትገኝ ከአፍሪካ ቀዳሚ ሀገራት መካከል አንዷ ነች ብለዋል። አክለውም የቲቪ ምርመራን በቶሎ ለመለየትና ህሙማን ህክምና በፍጥነት እንዲያገኙ ለማስቻል በሰው ሰራሽ አስተውሎት የሚደገፉ 225 የዲጂታል ኤክስሬ ማሽኖችን በመግዛት በሁሉም ክልሎች ለሚገኙ የጤና ተቋማት ማሰራጨት መቻሉን አመላክተዋል። የዓለም ጤና ድርጅት በኢትዮጵያ የቲቢ መመርመሪያ መሳሪያዎቹ በአግባቡ አገልግሎት ላይ እንዲውሉ ለማስቻል የራዲዮሎጂ ባለሙያዎችንና ፕሮግራም ኦፊሰሮችን ጨምሮ 75 የጤና ባለሙያዎችን ስልጠና መደገፉ ተጠቁሟል። ተቋሙ በኢትዮጵያ የፈጠራ ስራዎችን በመቀበል እና የቲቢ በሽታ ለማጥፋት የሚደረጉ ሀገር አቀፍ ጥረቶችን በመደገፍ ረገድ ለአበረከተው አስተዋጽኦም እውቅና እንደተሰጠው ከተቋሙ የተገኘው መረጃ ያመላክታል።